እንዴት እንዳታልፉት፣ እስተመጨረሻው እዩት። ይጠቅማችኋል ብዬ አስባለሁ። በጣም ይጠቅማችኋል። እህቶቻችን በስደት ላይ ያላችሁ፣ በጣም ይጠቅማችኋል ብዬ ዛሬ ትልቅ ነገር አቅርቤላችኋለሁ። ቪዲዮውን እስተመጨረሻው እዩት። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ በመላው ዓለም የምትገኙ ውድ ሄቶቼ ወንድሞቼ ሰላም ናቸው። ከኔ ጋ ሁሉ ሰላም አልሐምዱሊላሂ ረብል ዓለሚን። ዛሬ ደግሞ እየላችሁ የመጣሁት ነገር ጅብሰም ማሻ መዕደላ ጅብሰም ኮርኔስ ቤት ማሰራት የምትፈልጉ ልጆች የጅብሰም አይነቶችን ጠቀስ ጠቀስ ጠቀስ አርጌላችሁ ያለሁት ይሄ ማሻ እየተሰራ የጅብሰም የኮርኔስ አይነት ነው። እና ውድ ወንድማችን አስተዋውቅልኝ፣ እንደዚህ እያደረግኩ በረንዳም እንደዚህ አድርጌ እሰራለሁ ቤት አሁን ይሄ እሱ የሰራው ቤት ነው። የምታቁት ከሆነ የምታቁት ልጆች ትኖራላችሁ። ይሄ ጆሲ ቤት ነው። ይሄ እሱ ነው የሰራው ልጁ ኑሬ ማለት ነው። እና ሁላችሁም ማሰራት የምትፈልጉ ልጆች ስልክ ቁጥሬን ዲስክሪፕሽን ቦክስ ላይ አስቀምጣለሁ። ቪዲዮም ላይ አስቀምጣለሁኝ። ማሰራት የምትፈልጉ ልጆች በዋትስአፕም በኢሞም በቴሌግራምም በመስመርም በሁሉም እንገኛለን እየደወላችሁ አገናኛችኋለሁ ማለት ነው ይህን በመሰለ አድርጎ ይህን ቤቱን ደግሞ ሰርቶታል ያው ቪዲዮ ፈጠን ፈጠን ይላል በነገራችን ላይ ግን ወደፊት ደግሞ ታገኙታላችሁ ማለት ነው እኔ በጣም ነው ያማረኝ ተና አቀባቡ ሁሉ ሲሰራ ምናምን አለው ቪዲዮ ላይ በጣም አምሮኛል። መሻለ ተባረከ ረማን ብያለው። ስደት ላይ ያለን ልጆ ያው ይህን እያየን እኛም ደግሞ ያው ወደ እሱ እየተሰደርን ቤት ማበጀት ብቻ ሆኗል ኑሯችን ማለት ነው። ሰምታችኋል። እና እንደዛ ነው ወላሂ፣ በጣም ነው ያማረኝ እላችኋለሁ። በየአይነቱ የኮርኒስ አይነት እውነት ይሄ ሁሉ ነገር ማሻ ተሰርቶ ነው ወይ ብላችሁ ነው የምታስቡት ማለት ነው ሲያመር ይሄ ጋር ደግሞ ይኸው እንደምታዩት አቀባቡን እንዴት እንደሆነ የዚህ አይነት በነገራችን ላይ ባለፍ የሀይባበን ቢቀርጭ ነበር እንዴት አድርገው ቀብተውን ነው እያልኳት፣ ራሱ የመኝታ አክራሷ በዚህ አይነት ቅብ ነበር የሆነው ማለት ነው። እና አሁን ላይ በቪዲዮ በስነ ስርአት ልጁ ሲሰራ አየሁት ማለት ነው። እና ልጁ መሻላህ በደምብ ይሰራል፣ በደምብ ብሞ ያለው ማሰራት የምትፈልጉ ማንኛውንም ማቴሪያል እራሱ አሟልቶ ዋጋችሁን ተቋርጣችሁ ይሰራላችኋል ማለት ነው። በስደት ዓለም ስትኖሩ አብዛሀኛዎቻችን ያው ቤት ለማሰራት ነው የምንለፋው ብዙ ጊዜ የሚፈጅብንም ቤት እናሰራ ነው እና በጣም በጣም የሚያምሩ የኮርኔስ አይነቶች፣ የቀለም አይነቶች፣ የጅብሰም አይነቶች አሉ። ማሻ አላህ ነው እና ሁላችሁም ዝጋ እየሰሩ ነው ማለት ነው ይሄው እንደምታዩት እየቀቡ ነው ያያችኋቸው እና እንደው በአካል አየሆኝ ማለት ነው። ወላ ሁሉ ኮርኔስ በአይነት አሁንም ያሳለፍኩት ቪዲዮ ላይ እኔ እንጃ በጣም በጣም በጣም የሚያምር ነው። እውነት ይሄ ሁሉ ማሻ ተሰርቶ ነው ወይ ነው የምትሉት ማለት ነው። ይሄ ደግሞ አጠቃላይ ቤቱ ጅብሰም ነው። ይሄው እንደምታዩት በቃ በዲዛይን ተሰራው። ይሄው እዚህም ይህንንም እሱ ነው የሰራው፣ ገብተውበታል። መብራት ተለቁበታል። በጣም ነው የሚያምረው ማሻአላህ ማሻአላህ ነው የሚያስብለው ማለት ነው። እና ዛሬ ዋነኛ ነገር የመጣሁት ምንድነው የጅብሰም አይነቱን ከዚህ ጋር መርጣችሁ፣ በፎቶም ብዙ አለኝ እሱን መርጣችሁ የዚህን አይነት ማሰራት ፈልጋለሁ ብላችሁ ልጁ ጋር ተነጋግራችሁ ቤት እንዲታሰሩ የሚያምር እንዲሆንላችሁ ተለፋችሁ አይቀር ደግሞ ደስ እንዲላችሁ ነው እና ደግሞ ለእናንተ ደግሞ ይጠቅማችኋል ብዬ አስባለሁኝ ማለት ነው። በየአይነቱ ነው። በቪዲዮ ይዤ የመጣሁት ያው ቀነባብሬ ይዤላችሁ መጥቻለሁ ማለት ነው። እና ልጁን የምትፈልጉ ማናገር የምትፈልጉ ማሰራት የምትፈልጉ ቀለምም ይሁን ጅብሰምም ሚሆን ማንኛውንም ሁሉንም ነገር ይሰራል ማለት ነው። እና ሁላችሁም እየጠነከራችሁ ቤታችሁን ጨርሱላችኋለሁኝ። አብሽሩ። በያላችሁበት ሰላማችሁ ይብዛ። እኔም ደግሞ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ቪዲዮውን ከመጀመራችሁ በፊት ላይክ ስታደርጉ ለእኔ መበረታታለሁ እና ደግሞ ማቀርብላችሁን ነገር ኮሜንት ላይ አስቀምጡልኝ ይሄን እና እንዲቀርጽላችሁ የምትፈልጉትን ነገር ኮሜንት ላይ አስቀምጡልኝ እላችኋለሁ። ውድ እህቶቼ ሁላችሁም፣ ሁላችሁ ሀሳባችሁን አለ ያሳካላችሁ፣ ከስደት ዓለም ይገላግላችሁ። እና ወላሂ ከድሮ ሰዓት እየተሻሻለ እየተሻሻለ ነው። ወጩን በዛው ልክ ቢሆንም ቤቱ ሁላ ቀወጠ። ማሻ ማ ሌላ ማሻ አላ በጣም ነው የቆወጠው። አሁን ይሄ ቤት ማሻ አላ እንደምታወት ው ቤቱ አልቆለታል። ይሄ ደግሞ ገና አልገቡበትም። መጋረጃው መስታወቱ ሁሉ ገና አልገባም። ብቻ እየተሰራ ተቀላልሟል ማለት ነው። እንደምታወት እየቀላለሙ ነው እላችኋለሁኝ። አሁን ያለፈው ቪዲዮ ያያችሁት ሰው የገባበት ነው። ቀንጨፍ አርጎ ብቻ ግን እሱ ነው ያሰራው ልጁ ማለት ነው። አቤት አዲ ከፈታው ይበሩ ነው። አቤት ይኸው እንደምታወት ከለር በከለር አለው ማሻላህ ካለ 40 አለ ይህንን ያው ሃይባቢ ላይ ስለያዩት በጣም ያማራል ማለት ነው። አከባባቸው ደግሞ እንደት እንደሆነ እንደው ሁሉ ነገር ዘበን ማሻአላ ተባረከ الرحማን ነው ዘበን ማለት ነው። ዘበን የማያመጣው የለው። እድሜ ስጠን ስጠና ጤና ስጠን ነው። ይኸው ይሰሩታ የሀገራችን ልጆ ናቸው የናቸው እነዚህ ምን ማለት ነው ነው ደግሞ ደሞ ኔ ላይነት ኮርኔስ እና ቀለም መጥቶላችኋል። እና ሁላችሁም ጠንክራችሁ ማንቴ ማንቴ ሳትሉ ቤታችሁን ጠንክራችሁ፣ በደስ በሚላችሁ ዲዛይን፣ ደስ በሚላችሁ ካራል አሰርታችሁ ነው መምጣት ማለት ነው። ምክንያቱም እዚህ ስትመጡ መልሶ ለመሄድ ያስመኛል። እንደገና ደግሞ በቃ ወላሂ ይሄን እንምላችሁ ሁሱ ስዴት መልሼ አልመጣም ብለን ነው የምንመጣው። ስዴት መልሼ ያራኒ ባያልቅ ራሱ ቤቱን እንኳን እንኳን ቤታችሁን እየጨረሳችሁ ቤታችንን ሳንጨርስ እንመጣ እንኳ ስዴት ዲግመና አንመጣም። እዛው ሀገራችን ያገኘነውን ስራ እንሰራለን ምናምን ምናምን ብለን አብዛኛዎቻችን ልጆች እሱ ስንሆን ኢማን አለ ማሻአላ እንመጣለን። እዚህ እንመጣና በቃ አንድ አመት ሁለት አመት አንቆይም። የሆነ ድንግርግር ሲል የያዝነው ብር ሲያልቅ አይቆይም፣ ስንደናገር አይቆይም። በቃ ግን ቤቱን የጨረሰና ትንሽ ገበያ ላይ ያረገሰው ምናልባት ሊረጋጋ ይችላል። ገብቷችኋል ግን ቤቱን ያልጨረሰ ትንሽ ደግሞ እንትን ያላለ እኖራለሁ ማለት እኔ እንጃ፣ በጣም ነው እኔ በራሴን ያየሁት በጓደኞቼም በጎረቤቶችም እያየሁን አሁን ላይ እና ላሆነ ጓደኛዬም ጎረቤቴም ብቻ ቤቷን አስጨርሳ ሁሉን ነገር አስጨርሳ ምን ብላ ስደት አለምን አለመኝም ብላ መጠ አሁን ላይ ግን ካልሄድኩ አይሆንም እያለች ነው ማለት ነው። እና ስደት ምንም የሚላቀቀን አልሆነም። ቤታችሁን በቅድሚያ ቤታቸውን አስተካክሉ። ከዛም በኋላ ደግሞ አላ ገንዘቡን በረካ ያርገው፣ ነፍስ ያሳውቀን። ገበያም ላይ ለማድረግ መተን የምንረጋጋበት የቤት አስቤዛ የምናሟላበት ልጅ የምናሳድግበት ገበያ ግድ ነው። ምክንያቱም ገበያ ግድ ነው ያልኩባቸው ነገር ምንድን ነው፣ የፈለገ ጅብሰም ፎቅ ቢሆን ብር እየመጣ ቤት አስቤዛት አልተሟላ መኖር አይችልም ብዬ ነው።